ዝማሬውን ይዘምርልናል እና የእኔ ተወዳጆች ወይ ከቻልን በቲክቶክ ወይ ደግሞ ካልሆነ በእሱም ዩቲዩብ ቻናል እማማዝናሽ ጋር ነዲያንን የመመገቡን ፕሮግራም በቻልነው አቅም አቀም እንግዲህ ለእናንተ ለማድረስ እንሞክራለን። ፓስሬ የመጨረሻውን ዝማሬ ፍል ይዘምርልን። ሁላችሁም እንዳትረሱ፣ አርብ ደግሞ ከምሽቱ 3 ሰዓት የኦርቶዶክስ የመልካም ወጣት መርሃ ግብርን ጀምረናል እና ሁላችሁም እንዳትቀሩ ሁላችሁም እንዳትቀሩ። እንወዳችኋለን ፓስተር ኤፕሪስ ዝማሬውን እዘምርለን። እሺ፣ እሺ፣ በጣም ጥሩ አመሰግናለሁኝ። ሁላችሁንም እግዚአብሔር ይባርካችሁ። ጥሩ፣ እንግዲህ እንደዛ ከሆነ እየተጫወትን ወደ ዝማሬው እንሄዳለን፣ አብረን ህብረት እናደርጋለን። ሁላችሁም በጣም አመሰግናለሁ። ስለዚህ ሰኞ ዕለት በጠዋት እንግዲህ በዲቫይን ሾው ላይ የቀን ውሎ የሚል ፕሮግራም አዘጋጅና ቅጣቴን በእናንተ ፊት እናንተን ኦርቶዶክሳውያን፣ ፕሮቴስታንት፣ ሙስሊሞች፣ ሐዋርያ ካቶሊኮች በዚህ ያላችሁ ፍቅራችሁን ለገለጣችሁ ሁሉ ታዝዤ ስለዚህ ሰኞ ዕለት በጠዋት ያንን ፕሮግራም ወደ እናንተ ይዤላችሁ ቀርባለሁ ማለት ነው። እሺ። እንግዲህ በጌታ በኢየሱስ ክርስቶስም ዘምራለሁ። በነገራችን ላይ ፈለገ በዚህ ምክንያት ሰሞኑን በጣም ብዙ እርጅብኝ ደርሶብኝ ነበረ፣ ለምን የማርያምን ስም ትጠራለህ በሚል። በዚሁ አጋጣሚ እድሉ ልጠቀም በጣም ብዙ ሰው ስላለ ቅድስት ድንግል ማርያም ወይም ደግሞ መጽሐፍ ቅዱስ እንዳሞገሳት እንዳላት ብጽት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት። የሉቃስ ወንጌልን ዋቢ አድርጌ ስለሆነ የምናገረው። ለምሳሌ መዝሙረኛው ዳዊትን ብዬ ስጠራ እንደማትናደድ እንደማታቆርፍ፣ ስለ ሙሴ ታሪክ ሳወራ እንደማትናደድ፣ ስለ ኢሳያስ ስናገር እንደማትናደድ፣ እንዲሁ ስለ ድንግል ማርያምና በእሷ ላይ እግዚአብሔር ስለሰራው ስራ ከዚህ በፊት ተናግሬዋለው። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም፣ አሁንም አይሰራም፣ ወደፊትም አይደገምም። የሞተ ተነስቶ ይሆናል። ትላንትና ዛሬም ሙታን ሊነሱ ይችላሉ፣ ነገም ሙታን ሊነሱ ይችላሉ። በቅድስት ማርያም ድንግል ማርያም የተሰራው ስራ አይደገምም። ለአንዴ ለዘላለም የተአምራት ተዘግቷል። እሱም ድንግል መውለዷል። የተወለደው ደግሞ እንደ በቃ ረግዴ ለማጣበን ድንግል ልትወልድ ትችላለች፣ እንኳን ብትለይ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም። አራት ነጥብ። ስለዚህ በሷ እግዚአብሔር የሰራው ስራ በማንም ድጋሚ አይሰራም። በሷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢአት የሚያስተሰር የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው። ስለዚህ ቅር የምትሰኙ ሰዎች በጣም እንደው የሚያንዘፈዝፋችሁ ሰዎች ካላችሁ በጌታ ፍቅር ነግራችኋለው። በፍጹም ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እናከብራታለን፣ እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፈፍጋት አንችልም። መጽሐፍ ያላትን እንላለን። አንጨምርም፣ አንቀንስም አራት ነጥብ አንጨምርም፣ አንቀንስም አራት ነጥብ ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራንዮ ላይ ሰዓሊዎች እንደሳሉት አደለም፣ የተሰቀለልን፣ አከበረን፣ እሱ ተዋርዶ። ስለዚህ እንደሱ እንዲሆን ይሁንልኝ። አመሰግናለሁ። ስለዚህ ሰላም ለኪን እንላለን አብረን፣ መጽሐፍ ቅዱሳዊ ስለሆነ መልአኩ ቅዱስ ገብርኤል ወደ ሷ በሄደ ጊዜ ሰላም ላንቺ ይሁን ማለት ነው። ሰላም ለኪ ማለት ማርያም ታማልዳለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገርየውና፣ አመሰግናለሁ። ሰላም ለኪ እያለ ሰላም ለኪ እያለ አረና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ሰላምለኪ እያለ ሰላምለኪ እያለ ሀርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። በጣም ነው መወዳችሁ። አክባሪዎቼ ነኝ፣ በጣም አከብራችኋለሁ። በጣም ነው ማመሰግነው። ፍቅራችሁን ተሞልቻለው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለ፣ እሱም ዘላለማዊ ሕይወት የሰጠን ኢየሱስ ክርስቶስ ይባላል። አብሮ መወዳችሁ የጢሞቴዎስ መጽሐፍ እንደሚናገር ሁለት አምስት ላይ አንድ አለ በሰውና በእግዚአብሔር መካከል ብቸኛው እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይህንን ብቸኛ መካከለኛችን የአዲስ ኪዳን አስታራቂያችን ባለፈው ወንድማችን ልደትም አውርቷቸዋል። የአዲስ ኪዳን መካከለኛውና አስታራቂው በሰውነት ሰው ከኛ ጋር መስሎ፣ በመለኮትነቱ ደግሞ እግዚአብሔር አብጋ ብሎ በደምብ ጠርቆ ነግሮናል። ብቻኛው መካከላኛችን ኢየሱስ ነው። አዲስ ኪዳን መካከለኛ በጣም ወዳችኋለሁ። አመሰግናለሁኝ። ኢየሱስ ክርስቶስ በዘለ ዓለም ያድናል። ወዳችኋለሁ። በሰላሴ ታምናለ ፓስተር በጣም ነው ወዳችሁ። በጣም ደስተኛ ነኝ። በጣም በጣም በቃና ያለ ኢየሱስ ሕይወት የለም። ስለዚህ ይሄንን ጌታ ይወታችሁ አዳኝ ገዢ አድርጋችሁ ብትቀበሉ በዘላለም አትራፊ ትሆናላችሁ። ሰው አለሙን ሁሉ አትርፎ ነፍሱን ግን ቢያጎላት ምን ይጠቅመዋል ይላል። እኔና ፈለገ ስንጫወት እዚህ በጣም ደስ የሚል ጊዜ ነበረን። አሪፍ ነበረ። ይህ ሁሉ ቀሪ ነው። አለምና ማንነቷ ያልፋል። የማያልፍ እግዚአብሔር መንግስት አለ። በዛ ደግሞ መንገዷ ቀጭን ናት፣ ጠባብ ናት። በዛም መግቢያው እውነትም መንገድም ህይወትም እኔ ነኝ አለ ከኔ በቀር ወደ የሚገባ የለም ብሏል። መንገዱ አራት ነጥብ ነው። ስለዚህ በኢየሱስ ክርስቶስ ወደ እግዚአብሔር መቅረብ ይሁንልን ይሁንላችሁ። በጣም አመሰግናለሁ። የኤፌሶ መጽሐፍ እንደሚናዚህ በፊት ፈለገም ስትናገረው የሰማሁት በጣም ል የኤፌሶ ምዕራፍ ሁለት ቁጥር ስምንት ላይ ያወራት ቃል በቃ እንዲያው በጸጋው ድናችኋል። በጣም በሚያስ ከስራ አይደለም አለ ስለዚህ ከዚህ በፊት ይህን ቃል እናንተም ስትሰብኩ ሰምቻለሁ። በጣም ነው የምወዳችሁ። ፈለገ እንግዲህ ቅጣትህን ሰኞ ዕለት የኔን ከጠቀጣ በኋላ በዚህ አጋጣሚ የአንተም ቅጣት አይቀርም። ሐዋሳ ላይ ያቺን ሴት ሄደን እናያለን። ቁርሴን ለታናሼ በራሴ ወጪ ቢሆን አንተን መገኘትህን ስለምፈልገው ብዙ ሰው ኦርቶዶክስ አይነት ይዘው ኢቭን ከሰውነትም ወተን እንየውካል በጣም የኦርቶዶክስ ቤተ ክርስቲያን አማኝ ናት፣ ልጅቷ ወይም ትልቅ ሴት ናት። ነገር ግን እዛ ውስጥ ኦርቶዶክሶች ሕፃናት ይበላሉ ጧት ጧት ቁርሳቸውን ሄደው፣ ፕሮቴስታንቶች አሉ፣ ሐዋርያት አሉ። ኢቭን አንድ ሶስት ልጆች ሙስሊሞች አግኝቻሉ ከመቶ ሕፃናት መካከል እና በጣም ኢትዮጵያን የምታይባት ነው። በጣም ሰው ሊጎበኛት ይገባል። እኔ በፕሮቴስታንትነት አይደለም የተገናኘ ነው። ድንገት ሐዋሳ ለ ልጄ ነው ያገኘው እሱ ነገራችን ላይ ኦርቶዶክስ ባትሆንም እንዲህ አይነት በጎ ሥራን ማገዝ ያስፈልጋል። በሮሜ መልእክት ምዕራፍ ሁለት ከቁጥር ሰባት ላይ ቅዱስ ጳውሎስ በበጎ ሥራ በመጽናት ምስጋናን፣ ክብርን የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣቸዋል ይላል። ስለዚህ እንዲህ አይነት ነገሮችን የምናደርገው የዘላለም ህይወትን ለማግኘት ነው። ሰው በክርስቶስ ያመነ ሰው ከዛ በኋላ በበጎ ሥራ ደግሞ መጽናት ደግሞ ይኖርበታል ይጠበቅበት። ስለዚህ እንዲህ አይነት ነገር አይ ገሌ አድቬንቲስት ነው አይ ገሌ ካቶሊክ ነው ገሌ ፕሮቴስታንት ነው

በጣም እውነት ሁላችሁንም በጣም ነው ማመሰግነው። በጣም በጣም በጣም በጣም ሁላችሁን። በጣም በጣም ደስ የሚል ታይም ነበር የነበረን ያው ከየወዳጅነት የወዳጅነት እራሱ መሆኑ በጣም ደስ ይል ነበር። የኔ ተወዳጆች በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ጋዲ ያው ከረፈደ ብትመጣም ያው እንደው ተቀብለናል። አንተ ሰው ሁለት ተኩል ነበር እኮ አርል የተባለው። ልክ ሁለት ሰዓት ተኩል ስገባ እግዚአብሔር ምስክሬ ነው። ሁለት ተኩል አልነበር ጌሙ የተባለው። ኖ አይደለም፣ ሁለት ሰዓት ነው የተባለው። እመቤቴን በቃ የተሳሳተ መረጃ። ሁለት ተኩል መስሎኝ ከቤተ ክርስቲያን ተመልሼ ልክ ሁለት ተኩል ስገባ ኦልሬዲ መጫወት ጀምራችኋል። እመቤቴ፣ አሁን ቤተክርስቲያን መሄድህን እንግዲህ አሁን ተናገርክ በሰበቡ ጸሎት ላደርግልን ነው ፓፓ፣ እንድታሸንፍ። አይ አይ ቡነ አቡነ አይ ደስ ይላል ግን እኔ ስፒሪቱ ምናምን ግን ደስ የሚል ነበር አይደል? የሆነ በጣም የቤተሰብ አይነት ነገር ነው፣ ደስ የሚል ስፒሪቱ የነበረው በጣም ደስ ይላል። አዎ በጣም እነ ከሌ እሱ ጋር ሄዱለት፣ እነ ከሌ ወይ ምናምን እየተባለ እንደዚህ አይነት ቀጠሮ ግን ደስ ይላል በጣም ለማንኛውም እንዴት አየሻት? አንበሴን አሁን አንደኛ ነች። ቡረ እንደ በጣም ትናደፋለች። አንደኛ ነች፣ አንደኛ ነች። በደንብ ሳይያት ነበረ። ምን ነው የሆነ ቦታ ሄደ ምናምን ነገር መኪና ውስጥ እንትን ያልከው ዛሬ ወይስ? መብራት የለም መብራት የለም ጋ እናንተ ጋር መብራት አለ? እኛ ጋር አለ። ቤት አለ፣ ችግር የለም። እና ተመስገንም ጋር አለ። አይ ግን ልዩነቱ ግን ቪዚብል ነበረ፣ ስለ እያየሁት ነበር። እና ሶፊ አላቅም፣ ጴንጤዎቹ ያው ነቢያቱ ጋር ነው ብር ያለው። ሶፊ ደግሞ ነቢያቱ ላይ ስለሚያለቅት እነሱ ጊፍት አልሰጡትም መሰልኝ። አረ ሶፊ እውነት በጣም የሚለይ ሰው ነው። በጣም ደስ ብሎኛል። ያው ጌም ሲባል ሌላ ነገር ሲመስላችሁ የነበራችሁ እህቶች፣ ወንድሞች ጌም ማለት ይሄ ነው። ለሌላው ጊዜ እፉ አይደለም ካካ አይደለም። ጌም ማለት ይሄ ነው። ከምትወዱት ሰዎች ጋር ጀስት ኢንጆይ የምታደርጉበት ማለት ነው። ሰዎች ስራን ይሰራሉ። ስራን ሰርተው ደግሞ በራሳቸው ታይም ይዝናናሉ። እና ሰዎች የሚያዝናናቸው ነገር ብቻ ከፈቃድ እግዚአብሔር አያረቃቸው እንጂ በማንኛውም አይነት ነገር ራሳቸው ማዝናናት ይችላሉ። ሰዎች በእግር ኳስ ራሳቸው ማዝናናት ይችላሉ። እግር ኳስ አጥያት ነው እያላችሁ ሰው የምታሸማቀቁ ሰዎች አድቡ ፕሊዝ። ሰዎች በሌሎች የስፖርት እንቅስቃሴዎች ራሳቸው ማዝናናት ይችላሉ። ሰዎች በመብላት በመጠጣት ራሳቸው ማዝናናት ይችላሉ። ይሄ መብታቸው ነው። ሰዎች በተለያዩ የስፖርት ማዘሮቶች ላይ ራሳቸው ማዝናናት ይችላሉ። እንዲህ ባለ መልኩ ሰዎች ራሳቸው ማዝናናት ይችላሉና። ልክ ጌም ጨዋታ ምናምን ሲባል ልክ ትልቅ ክርስቶስን የመካድ ኮንፈረንስ አስመስላችሁ ስስሩ የነበራችሁ ሰዎች እንግዲህ ለሌለው ጊዜ ጌም ማለት ይሄ ነው። ልክ እንዲህ በወዳጅነት በፍቅር በመጫወት የምናሳልፈው ታይም እንጂ ሌላ ነገር አይደለም። ለማንኛውም ይሄን ሀሳብ የምትቃወሙ ሰዎች ጭምር መታችሁ ጌማችንን ስለተከታተላችሁ በጣም ነው የማመሰግነው ለማለት ያክል ነው እ ኦኬ ተቃውሞም ገጥሞች ነበር እንዴ? ለካስ ዲያረ በቃ እንዴት ጌም እንዴት ጌም እንዴት ይሆናል ምናምን። በርግጥ በይዋህነት ነው። ብዙ ሰዎች ከክፋትም አንጻር አይደለም እንደዛ የሚሉት በይዋህነት ነው። ግን ያው ለሌላው ጊዜ አንዳንድ ነገሮችን ደግሞ ልክ እንደዚህ ስናያቸው ደስ ይላል። ለወዳጅ ነው። ፈለጋትናቸውስ ሊያገለግል ይችላል። ፈለጋትናቸውስ የቅዱስ ቤተክርስቲያን ትምህርት ሊናገር ይችላል። ጋዲም እንደዛው፣ ቡረም እንደዛው፣ ናቲሻም እንደዛው ግን ደግሞ ታይም ደግሞ ስለው ልክ እንደዚህ የሚዝናኑበት ታይም ይኖራቸዋል። ኔ ተወዳጆች እና ሲዝናኑ ኃጢአት የሰሩ እንዳይመስላችሁ ሺ ኃጢአት የሰሩ እንዳይመስላችሁ ይሄ ያለ ነገር ነው። እና ዛሬ መታችሁ እናንተም እንዲህ አይነት ታይምን ከኛ ጋር ስላሳለፋችሁ በጣም ነው የምናመሰግነው። በጣም ነው የወዳችሁ። ዲያቆና ቲሻ እንደው የሚሉት ነገር ካለ ነጋዲ ነቡራ የምትሉት ነገር ካለ ድል ስጣችሁ ምንም ታላላቆቼ ቅደሙና ጋዴ በእድሜ አይደለም መቼስ፣ ስንትን ቁጣጣሽ የበላ ሰውዬ ታላላቆቼ ትላለ። ቀጥላውን ዲያቆ ይቀጥሉ ትላለ። እንዴት ሆነ? ባትሪያችንን ላይፍታይሙ እንዳቆየን ትልቅ እንትን ነው። ኤኒዌይስ፣ አይ በጣም ደስ ይል ነበረ፣ በጣም አሪፍ ነበረ። እና ከስርም ምናምን ያላችሁ ሁላችንም ጌታ ያክብርልን። ይሄን ለመናገር ነው አይበቃም። እና ፎሎ ምናምን አድርጉን ሁላችንንም። እና የመጽሐፍ ቅዱስ ትምህርት ምናምን ስለሚኖር እንዳትቀሩ፣ ያው ለጌም ብቻ ምናምን ሳይሆን ለትምህርትም ደግሞ ምናምን ስለሚኖረን ደግሞ ከዚህ በኋላ እንዳትቀሩ። እና ይሄን ይመስላል። ታዲያ ቆሌ በጣም ቴንኪዩ በዚህ አጋጣሚ ቡራንም ጋዲንም ዲያቆናት ይህንም ፎሎ ያላደረጋችሁ ቶች ወንድሞች ሁላችሁ ፎሎ አድርጓቸው። ትግብ ጥሩ መልእክት ነው። ለጌም ብቻ ሳይሆን ደግሞ ለትምህርትም ደግሞ ሲሆን እናንተም ነው ነው ጌም ልንጫወት ነው ሲባል እንዴት ምናምን ምናምን ብቻ ሳይሆን አላደለ ደግሞ ትምህርትም አለ ሲባል ደግሞ እናንተም እሺ ብላችሁ ደግሞ ታዛችሁ ነው። ተከታታይ የሆኑ ትምህርቶች አሉ። ዲያቆናት ሻም ባሮኪን ጋር ጋዲን ጋር በጣም በጣም በተከታታይ የሚሰጡ ትምህርቶች አሉ። አሁን ፕላትፎርም አመቺ ስለሆነ በተለይ ኦርቶዶክሳዊ የሆናችሁ ቶች ወንድሞች ይሄንን ቃለ እግዚአብሔር እንደ ብፌ ነው የምታነሱት ማለት ነው። ምናልባት ጋዲ የሚያስረዳበት መንገድ ትንሽ ግር ቢለን፣ ዲያቆናቲ እንደ በደንብ ነገሮችን ገልጦ ያስረዳል። ምናልባት ትንሽ ጎልማሳና ወጣት እኩል ሊያስረዳ ስለማይችል ማለት ነው። እዲያቆናትሻ ነገሮችን ቀለል አደርጎ ለእኛ ለወጣቶች እንዲያመች አድርጎ ሊያስረዳ ይችላል። ምሳሌ ያል ረገጣ ተጀመረ። እዚሁ ምሳሌን ያልኩት ኤንዌስ በጣም ነው ማመሰግናችሁ። የኔ ተወዳጆች ሁላችሁንም ወዳችኋለሁ። አርብ አርብ የተጀመረ ደግሞ የኦርቶዶክስ የመልካም ወጣት መርሃ ግብር አለን እና ከሁሉ በፊት ትናንትና ምናልባት ላይፍ ስለከፈትን በጣም ቅር የተሰኛችሁ ቶች ወንድሞች ካላችሁ ሁላችሁንም በጣም በክርስቶስ ፍቅር እንግዲህ ይቅርታ እንድታደርጉልን በትህትና እንጠይቃለን። እግዚአብሔር በሚያውቀው እንደው እኛ ለወንድሞቻችን መልካም ብናስብ እንጂ በእውነቱ መጥፎ ነገርን አናስብም። እና እውነት ለመናገር እንዲህ አይነቱ ፕሮግራም እንዳለ የነገረኝ ማንም ሰው የለም ለእኔ እና ፕሮግራም ራሱ መኖሩን ያወቅኩት በዛው ዕለት ነው። በዛው ቀን በጣም የሚገርማችሁ ነገር በውስጥ መስመር በግብረ ሰዶማዊ ህይወት ውስጥ ስትሰቃይ የነበረች አንዲት እህት በተመሳሳይ ጾታ ስጋ ሩካቤ ማለት ነው። በጣም በተደጋጋሚ በማትፈልገው አይነት መንገድ እንዲህ አይነት ህይወት ውስጥ ኖራ ከዚህ ህይወት መውጣት የምትፈልግ እህት በቃ ከዚህ ቀን ውጪ ማደር አይመስለኝም እና ባክህን ይህን እድል እፈልጋለሁ ብላ መልእክት አስቀምጣለን ነበር። ሶ ለሷም እድል መስጠት አስበን ነበር። በተመሳሳይ ደግሞ ስጋዋን በመሸጥ ትኖር የነበረች አንዲት እህትም አለችና ላይቡንም ብንከፍት የኔ ተወዳጆች ለእነዚህ ቶቻችን እኛም ቀና አስበን ነው። ጉዳዩ አንገብጋቢ ስለሆነ ያረጉት ነገር በጣም ጸጽቷቸው፣ ራሳቸውን ወደ ማጥፋት ስሜት እየተቀየሩ ስለነበረ ለነሱም እድል ለመስጠት ያክል ነው። ነገሮችን እንግዲህ ባልሆነ መንገድ እኛም ተረዳ ነው መሰል። ብቻ እጅግ በጣም ሁላችሁንም ይቅርታን ጠይቃለን። ሁላችሁንም፣ እሺ፣ ሁላችሁንም ጥፋት ያጠፋ ነው፣ እኛንን ስህተት የሰራ ነው እኛንን፣ ሁላችሁንም ይቅርታን ጠይቃለን። በአንዳች ነገር ተከፍታችሁ እንደው ቃሉን ከመማር እንድትርቁ ስለማንፈልግ ማለት ነው እና አርብ አርብ የኦርቶዶክስ የመልካም ወጣት መርሃ ግብር አለን፣ ወደ ክርስቶስ ኢየሱስ የመመለስ ማለት ነው። አሁንም በድጋሚ ተስፋ መቁረጥ ስሜት ላይ ያላችሁ፣ ራሳችሁን በማጥፋት ስሜት ላይ ያላችሁ፣ በተለያየ ከባባል ልምምድ ውስጥ ያላችሁ እህት ወንድሞቻችን የግድ ኦርቶዶክስ መሆን አይጠበቅባችሁም። ፕሮቴስታንትም የሆናችሁ ጭምር አርብ ማታ ሶስት ሰዓት ኔክስት ዊክ ማለት ነው እንዳትቀሩ ሁላችሁም ቀረብ በሉ። በውስጥ መስመር መልእክት አስቀምጡልን። እሺ በውስጥ መስመር መልእክት አስቀምጡልን። ሁላችሁንም እናወራችኋለን። እግዚአብሔር አምላክ አገራችን ኢትዮጵያን ይባርክልን፣ አጸራራ ቤተክርስቲያንን ያስታክስልን። ለሁሉም ወንድሞቻችን እንደየጸጋቸው መጠን እግዚአብሔር አምላክ ጸጋውን ያብዛላቸው፣ ጸጋውን ያብዛላቸው። አገልጋይ ደግሞ በትዳር ሲባረክ ያምርበታልና ላጤ የሆኑትን አገልጋይ ወንድሞቻችን በአጠቃላይ እግዚአብሔር አምላክ በትዳር ይባርክልን። በሉ አሜን በሉ። ሶስታችሁ ያላችሁት በደንብ ዲያቆን፣ እርሶ ብቻ እንዲያውም እኛ ያላወቅነው ነገር አለ። እንዴት ይሄን ነገር ፓፓ የምትናገረው አንተ? ለነቆራ ስለሆነ ብዙ ጊዜ አረኔ እኔ ለነቆራ ምርቃት ነው። አሜን በል አሜን በል እሺ። እንግዲህ ካሉ አይቀር ያው ድቁናውን ትናክፍሬ አሜን ብያለሁ። መብራት መብራት መብራት አንድ ጊዜ ኮመንት ላይ ሁላችሁም ጉጉ ኤምቪፒ እያላችሁ ጻፉ። ፈለገ ተጽዕኖ ፈጣሪ እያላችሁ ጻፉ። ይደብራል። አይ ይደብራል። እነዚ ነገር አይ እኔ ማን ነው ጋዲ፣ ፍቀድ። ጋዲ ፍቀድ። አንበሳ ከነ ልጁ እኮ ነው ዛሬ ዱብ ሲል ያየሁት አይኔ እያየ እኔ ራሱ ደንግጬ እኮ ያንተ ድምጽ ማድረግ ይሻላል፣ ለብቻዬ እኔ ራሱ እኮ ሳላስብ ያንተ ድምጽ ወጣኝ። እኔ እና አንቺ በውስጥ እናወራለን ግን፣ ልደርስ እንዴት ነው? ባለፈው በሰላም ደረስክ ጋዲ? በእግዚአብሔር ስለፈጠረ

ጀግና ነው እንዴ ተውቶእኔ ቦሌ ማለት ነው። ቦሌ ወረጄ ራይድ ልይዝ ነበር አውርደኝ ብዬ መጨረሻ ላይ ተመስገን። አንደኛው ልጅ ሲወርድ ማለት ነው ከድሎ ወረደ አላለም ጋዲ

ቅዱስ ሚካኤል እና እንዴት ተረፋችሁ? እንደ በክርስቶስ በቸርነቱ። አረ ማንን ነው እንደዚህ የምታሙት አልገባኝም። ሲሶ ይጫወተዋል ነው ምል ሐዋርያዊ መልሶች እየሰማ ነው ሲሶ። እንዴ! አረ ባሮኬ ስንት ቀን እንዴ፣ እኛ ቤት አብረን እንዴ የምንገባው ሲሶ። መኪናው ከብደዋለች ይመስለኛል፣ ከዚህ የፊት ነድቶ ስለማያውቅ ማንዋል ሰጣችሁት ነው? ማንዋል! አረ አረ ማንዋል ይዞ ከእሱ ጋር ማን ሄዳል? ሙሉ ይዘው ማንዋል ሰጣችሁት ነው? ወደ ታች ልትወርዱ ነበር ከላይ ወደ ታች፣ መሪውን ወደ ቀኝ ወደ ግራ ሲያደረገው እኔና ጋዲ ተቃቀፍን። ኋላ ነበር የተቀመጥነው ከማን አይቶ ነው ከዛ በኋላ ማርያምን። እኔ በሰዓቱ ምንም ማለት አልፈለኩኝም። ሹፌር እነዚያ ሲሆን መናገር የለብህም አራሪፍ ነው ምናምን ነው ማለት እኔ ግን ነብዜ ልትወጣ በነገራችን ምናምን አለመሰለለት ግን ከአንታ ይብስ ማለት የመጀመሪያ ሰዓት በተለይ አንተን በማለማመድ መከረኝ ሳይ ባንድ ጊዜ ገና መኪና ውስጥ ከመግባት በአንድ ጊዜ ዘጠኝ መኪና ነበር እኮ የሚሰት አንተ በእውነት በጣም ያንተ በጣም ከባድ ነበር ሲነዳ ማለት አንተ ያንተ እኮ ለፊት ነው በቃ አወስ እኔ በጣም ይሄ የዩቱብ ቻናል ስሙ ምንድን ነው? የተመዝገን እዚህ ነገር ውስጥ እራሱ እንደጀመረ ይጨርስ። እኔ በጣም ነው ሰፖርት ማድረጎ ተሚ እኔ ሰፖርት

ወይ ሚትሷ ከብዷ ትሆናለች እንጂ እና ደግሞ ጋቢናም ተሜ ነበር የተቀመጠውና ሚዛን ደፍሷል፣ መኪናው ሁላችን ሚበአንዳንድ የመጽሐፍ ቅዱስ ጥቅስ እንጥቀሳለን። ጋዲ አግኝተሽዋል። ምክንያቱም በቃ ትክክል ነህ። ተመስገንማ። ከፊት ለፊት ከሆነ ይህ አይሆንም። ጭራሽ አንደኛ አሁን በፊት መኪና በቀኝ በኩል ያለውን ስፖኪ ይሸፍኗል። አንደኛ እን ሶል ተወዳጅ እንዴት ነበናት? እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም ነው በልደት ሶል፣ በነገራችን ላይ የአጎቴ ልጅ ነው። እየዋሸሁ ነበር። ሶል አስጠቆኛ